አረወገን አረወገን አረወገን አረወገን ልጆቻችን ጠፉ። አረወገን አፋል ጉኝ እኔ አሁን አፋልጉኝ ልወጣ ነው በቃ። አረወኔ እንዴት እንደናፈቁኝ ማርያም ነው። እኔ መሽና ብሮ የሚመጡት ጉድፈላብን። እናንተ እንዴ ምን ጉድ ነው ምን ጉድ ነው ብሩኬ ምን ጉድ ነው? በጣም ተናፍቃችኋል። በጣም በጣም ከሚገባው በላይ ተናፍቃችኋል። የኔ የኔ ማሮች፣ የኔ ውዶች፣ እንግዲህ ቡራ እኔ እኮ ሰምቻ ትናንትና ነው የሰማሁት። እንግዲህ ይሄን ነገር ቡራ ሀይሚ ጋር እንደሚሄድ የሰማሁት፣ ግን ሀይሚዬ ናፍቀኛል እያለች ባህር ለባህር እንግዲህ ብቻዋን እየዞረች ነው ያለችው። ቡራዬም እንግዲህ ድምፁም ጠፋ፣ ቲክቶክ ላይም ጠፋ፣ ተናፈቀ ምን ይሻለናል? ለነገሩ ድካም ላይም ስለሆነናል። ድንገት ሀይሚዬ ጋር ከሄደ ድካም ላይ ሊሆን ይችላል እና ቤተሰቦችዬ፣ ሁላችሁም እንግዲህ አሰብስፋችሁ እየጠበቃችሁ ነው። እንግዲህ ዛሬ እንግዲህ አይመጡም ሀይሚ እና ብሩኬ በቃ የማይመጡበትም ጉዳይ እንግዲህ ያው ታውቃላችሁ። ብሩኬም ድካም ላይ ስለሆነ ሀይሚዬም አዋሳነች ነች። ያው ብቻ ለነገራችን ላይ አብሮ ስለተለማመዱ ብቻ መስራት በቃ የደብራችኋል ማለት ነው። አይገርማችሁም ቤተሰብ? በቃ ብቻ መስራት ይደብራል ማለት ነው። ቡራዬን ብቻ ሆነ እሷን ብቻ በቃ ቡራው እዛ እዛ ከሄደ አብሮ ሰርተው ነገ ይመጡልናል ነገር እርግጠኛ ነኝ። ይመጣሉ፣ እርግጠኛ ነኝ። መቶ በመቶ እርግጠኛ ነኝ። ነገ ወይ ቡራ ወይ ሀይሚ በቤታቸው ይመጣሉ፣ ወይ አብሮም ሊመጡ ይችላሉ ማለት ነው ቤተሰቦችዬ በጣም ነው እኔ የናፈቁኝ። ሁላችሁም እንግዲህ እንደተናፈቁ ታውቃላችሁ። እኔማ በቃ አፋልጉኝ ብዬ ሁሉ ልለጥፍ ነበር፣ ሀይሚን ነው ብሩኬ የጣፉ ብዬ ሀይሚዬንስ የንስ ሻይ ተናተል በቲክቶክ እየመጣችን ነው፣ ግን ቡራ የለም ቲክቶክም ዛሬ አልመጣ አልመጣም። እሱ እና ሀይሚዬ ብቻ ነት የመጣችው። ሀይሚዬም ደግሞ አምሮባት ቆንጅዬ ሆና ደስ ምትል ቆንጅ ልጅ ህፃን ነው፣ እዚህ ነገር ልጅ ነች፣ ምን ትልቅ አይደለችም። ቆንጆ ሆና መታልናለች ማለት ነው። አይተናታል፣ ግን ቡራ ነው የጠፋው። እንግዲህ ነገ ካልመጡ ቤተሰብ፣ እንግዲህ እኛ የሆነ ነገር አድርገን የሆነ ነገር ነው የምናደርገው። ቤተሰብ፣ ወይ ክስ እንመሰርታለን ነው ወይ የሆነ ነገር እናደርጋለን እንጂ አንፋታቸውም። ኦኬ። እንዴ ድፍረታቸው! እኛ ለማን ጥለው ነው የጨረቃ ፋሚሊዎችን ለማን ጥላችሁ ነው እናንተ እንደፈለጋችሁ የምትሆኑት እንዴ? እዚህ ጋር ቤተሰብ አላችሁ። እዚህ ጋር እኮ እኛ አለን። ግን ለነገሩ የእረፍት ጊዜያችሁ ነው፣ እረፉ። ማረፍ አለባቸው። አንዳንዴ እረፍትም ያስፈልጋል። ያው ቡራም በሰርግ ምክንያት ድካም ላይ ምናምን ስለሆነ ማረፍም ያስፈልጓል። ሀይሚዬም እንደዛው እንግዲህ፣ ሀይሚዬ እንኳን እየተዝናናች ነው ያለችው። ቡራም እንግዲህ እንደው ቡራማ እንደ ማንቁርቷን ይዘው መምጣት ነው ያለብን። ማንቁርቷን አንድ ቤተሰብ ስልክ የተደወለልኝ ነው እና ቤተሰቦች፣ እኔ ስለ እነ ብሩኬ ሳወራ ስልክ የሚደውሉ ነገር ደሜን እያፈላው ነው ያለው። ቤተሰብዬ፣ እንግዲህ ታውቃላችሁ ያው እንደነገርኳች ነው ድካም ስላለ ነው ያልመጡት። ነገ እንግዲህ እንጠብቃቸዋለን። ያው ሀይሚዬ ሽሩ ጉድ እያለች ነው፣ እሷ እንኳን አዋሳ ላይ ፏ ደመቅ ሸብረቅ እያለች ነው። ያ ቡራዬ ነው የጠፋው። እንግዲህ ያው እሷ ጋር እንደሄደ ሰምቻለሁ። እንደዛን የተባለው ቤተሰብ እንግዲህ ዛሬ ቤኖ ይሰሩ ነበራ። ቪዲዮ ሄዷል ነው የተባለው። እግዚአብሔርን ሄዷል ብሎ የነገሩኝ እሷ ጋር ሄዷል ደብሮት እዚህ ማለት ነው አዎ አይገርማችሁም? ግን በቃ ወይኔ ግን በቃ ይቻቻሉ ማለት ነው። አይገርማችሁም? አንዱን አንዱን ጥሎ በቃ እንትን ማለት አይችልም። በጣም ከባድ ነው መለያየት፣ ለሁለቱ በጣም ትልቅ ነው መለያየት ማለት። ማርያምን በስመ አብ አየሁኝ እኮ አሁን አንድ ሰው አይ ሁለት ቀን ዛሬ ሁለት ቀናችሁ ቪዲዮ ከለቀቁ አይደል? ሁለት ቀናችሁ ዛሬና ትናንትና አለቀቁም እና በጣም ይከብዳል። አያቸው አንድ ላይ መስራት አንድ ላይ እንትን ማለት በቃ ሁሉ ነገር አንድ ሰው ከአንድ ጎን ከራቀ ስሩ ስሩ አይላቸውም። በጣም የገረመኝ ሀይሜ ሲጠፋት ብሩክም ሲጠፉ፣ እውነት ልቤ ባርባር ነው ያለው። አልቅሽ አልቅሽ ነው ያለኝ። ለመርኳቸው በቃ ለመርኳቸው ቤተሰቦች ያደረግኳቸው ቤተሰቦቻችን ናቸው። በቃ በጣም የምንወዳቸው የምናከብራቸው ቤተሰብ ናቸው። እንግዲህ ሁላቸውም እንግዲህ አይስዌርቱ ጋድን አያምሶኖ ሀፒ ቢኮዝ አያም ክራይንግ

በጣም ነው በቃ የሚያሳዝነው ቤተሰብዬ። አይ ስዊት ቱ ጋድ በስ ቱሞሮ ኢዝ ካም ቱሞሮ ኢዝ ካም አይ ኤም ዌቲንግ ኦል ማይ ፍሬንድ ዌቲንግ ኖ ፕሮብሌም አይ ኤም አይ ላቭ ዩ ሶ ማች አይ ሚ ኤንድ ብሮኬ ኖ ካም ቢኮዝ አይ ኤም ካም ቢኮዝ ኢ ቶክት ኦል ማይ ፍሬንድ ጨረቃ ፋሚሊ ኖት ፕሮብሌም። ዚስ ኦኬ ማይ ፒፕል ሃ ሚ ብሩኬን ኖ ካም ኢ አም ሂር ኖት ፕሮብሌም። ኦኬ ቴንክ ዩ ሶ ማች በእንግሊዝኛ ላይክ ላይክ ላይክ ኤንድ ሰብስክራይብ ኦኬ። ኢ ላቭ ዩ ሶ ማች።